ተፈጥሮ ለግሶ የሰጠንን መልክዓ ምድር በራሳችን እጅና ጥበብ አበጅተን ዓለምን አስደንቀናል። ዛሬም በአዲስ ምዕራፍ በጥበባችን ዓለምን እያስደምምን እንገኛለን። ባህላዊ መልክዓ ምድራችንን ለዓለም ካስተዋወቅን አስራ አምስት ዓመታትን አስቆጥረናል። የኮንሶ ዞን አስተዳደር እንኳን አደረሰን አደረሳችሁ እያለ መልካም ምኞቱን ይገልጻል። ኾራ ኣታ ኾንሶ የአንድነታችንና የታታሪነታችን መገለጫ በሚል መርቃል የኮንሶ ባህላዊ መልክዓ ምድር የኢትዮጵያ ዘጠነኛው የዓለም ቅርስ ሆኖ በዩኔስኮ የተመዘገበበትን 15ኛ ዓመት ከሰኔ 20 እስከ 21 2017 ዓ ምት ለማክበር ዝግጅታችንን ጨርሰናል። በባሉም የፌዴራልና ና የክልል ከፍተኛ የሥራ ኃላፊዎች፣ ታዋቂ ግለሰቦች፣ አልሚዎችና ጥሪ የተደረገላቸው እንግዶች በተገኙበት በዞናችን ርዕሰ መዲና ካራት ከተማ በልዩ ድምቀት ይከበራል። በዕለቱም የኮንሶ ህዝብ መገለጫ የሆኑ ባህላዊ ጨዋታዎችና ትዕይንቶች የኮንሶ አንባ መንደሮችና አስደናቂ የባህላዊ መልካ ምድሮች ጉብኝት፣ የኮንሶ የባህልና የቋንቋ ሲምፖዚየም እንዲሁም የዞኑ የኢንቨስትመንት አማራጮች ትውውቅን ጨምሮ ሌሎች አዝናኝ ዝግጅቶች ይከናወናል። የኮንሶ ተወላጆች ወዳጆችና አጋር የሆናችሁ አካላት በአደባባይ በድምቀት በሚከበረው በዓል ላይ በመገኘት የደስታችን ተካፋይ እንድትሆኑ ተጋብዛችኋል። ወራአዳ ሆንሶ የአንድነታችንና የታታሪነታችን መገለጫ። የኮንሶ ዞን አስተዳደር